አልወድም በሱና በእኔ የእኔ ፍቅርን ይሆላል። ዛሬ ፋኩ የእኛ ፈንዲሻ የኛ እርግብ ዛሬ ፏፍሽ ብለው መተውልናል። የናፈቃችሁ ሁሉ ዛሬ ተደስታችኋል ብዬ በተስፋ አለኝ። ምክንያቱም ስጠብቁና ስጓጉ ነበረ። ዛሬ እንኳን ደስ አላችሁ ብያለሁ። ያው ፋኪ ደግሞ የእኛ ፈንዲሻ እንዳያቸዋት ለአህሙ ትልቅ ስቶታ የሚያስደስት ሰጥተዋለች። እሱን እንዳስደሰሹ ደግሞ የእኛ እርግብ አላ ያስደስተች ነው የምለው እና ጥላት ድብ ብንቅጥል ይላል እንጂ ብዙዎቻቸው ምን ይሉ ነበረ? ትናንትና ወዳ ስላልሰሩ ቪዲዮ እኔም ብዬ ነበር ይመጣሉ፣ ነገ ጠብቁ ብዬ ነበር። ስለዚህ ተጣልተዋል ምናምን እያሉ ነበር ግን ይህ የጥላት ወሬ ዝም ብሎ ማናፈስ ስለሚወዱ ነው። ስለዚህ ዛሬ ደግሞ ፋፈሽ ብለው እንደዚህ አምሮባቸው ሲመጡ ምን ተሰማችሁ? ሁላችንም በጉጉት ነበር የጠበቅ ነው። ትናንት እንዳያችሁ በሌላ ቦታ እንዳለ ኮሜንቱ አህሙና ፈኪ አህሙና ፈኬ ነበር የሚለው። የሰው መውደድ ማሻላ ነው። የሰው መውደድ ይስጣችሁ። ስለዚህ ሁላችንም ደግሞ ከአህሙ ጋር ስትመጣ ነው የምንወደው እያልን ነበረ። ስለዚህ ያው ዛሬ ከች ብላ እንላለይ። እኔ ራሱ ከአህሙ ጋር ስትመጣና ሌላ ጋር ስትመጣ ብዙ አይደለሁም ለምን ዋሻለሁኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ደና የተከበራችሁ ወደ ቻናሌ ቤተሰቦች እንደትናችሁ ደህና ናችሁ ሆይ ከእኔ ጋ አልሐምዱሊላ እንዲሁም ወደ ኢትዮጵያውያኖች በያለንበት የአለም ዳርቻ ሰላማችን ይብዛ አላሁ ሀገራችንን ሰላማን አንድነቷን መተሳሰብ መከባበርን ይመልሰደን ሁላችንን በዶ አበዙረት እንበርታ ወደ ቤተሰቦች ለዚህ ቤት አዲስ የሆናችሁ ደግሞ የእርግባ ቤተሰብና እንዲሁም የአህሙ ቤተሰቦች፣ እስኪ ሰብስክራይብ ያደረጋችሁ አበረታቱኝ፣ አይከፈልበትም። እነሱን የምትወዷቸው የምታከቧቸው ሁሉ ከጎን የሆናችሁ አበረታቱኝ ነው የምለው። ቤተሰቦች ደግሞ እንደዚሁ ከጎን የሆናችሁ የምታበረታትኝ ሁሉ ከልብ ነው ማመሰግነው ዛሬም ነገን ብርታታችሁ አይለኝ እላለሁ። እና ዛሬ ባነው እንደኔ በጣም ደስ ያለው አህሙና ፋኪ በአዲስ መታለች። ፈኩ ኒንጃ ጥላት ኒንጃ ሰው ብዙ ሲያወራ፣ እነሱ ደግሞ አዲስ ህይወት አዲስ ነገር እየመነጩ ይመጣሉ። እያመረባቸው ፏፈሽ እያሉ ነው የሚመጡት። አንዳንድ ጊዜ የሰው መናፈስ ያጠነክራል፣ አያችሁ። ሰው ያለውን ቢል፣ እናንተ ከማንነታችሁ ለዛ ነገር መጨነቅ ሳይሆን በነበራችሁበት ለአላማችሁ ከኖራችሁ የሰው መናፈስ፣ የሰው ወሬ ቦታ አይሰጥም። እነሱ እንዳያቸዋቸው በዛ ሳይሆን በአዲስ መታውድናል። ስለዚህ ፋኪ ደግሞ የኦዲንስን ምክር ሰምታ፣ ከሌላ ጋር አትምጪ አህሙ ሲመለስ ደግሞ አህሙ ጋር ነው የተወለ፣ ሰርፕራይዝ አድርጊው አስደስችው አክብሩ ብላችኋል ነበር። ስለዚህ የኦዲንስን ምክር ሰምታ የኮሜንታተሮችን የቤተሰብ አክብሯ፣ እንዳያችሁት አሁን ሰርፕራይዝ አድርገዋል፣ አስደስተዋል። እና አላህ ያስደስታ ነው የምለው ውድ ቤተሰቦችን ብቻ በመምጣታችሁ በመምጣታችሁ ማነው የተደሰተ? እንደኔስኪ በኮሜንት እኔ እኔ እኔ በልኝ። ሁላችሁም ቤተሰቦቼ እኔ ደስ ብሎኛል። በቤታቸው ስገባ አልመጡም፣ በቃ አስር ጊዜ እያየው ምናምን ነበረ። በዚህ ግን በአዲስ ነገር ሲመጡ ደግሞ ፋኪ በአዲስ ህይወቷ ስትመጣ በጣም ተደስቻን የተቀበልኳት። ቪዲዮዋን ሸር እያደረጋችሁ ደግሞ አበረታቷት። ይህን አዲስ ቤት እየጎበኛችሁ ሸር እያደረጋችሁ በቅርብ ጊዜ ትልቅ ደረጃ እንድደረስ ሁላችሁም አስቡበት እና ከዚህ በላይ የሚያስደስት ነገር ምንም የለ። ዛሬ ተደስተናል። ቤተሰቦች ደስ ስላላቸው ደስ ብሎናል። ፋኪ ደግሞ ደንስን ስላከበርሽ አላህ ያክብርሽ ነው የምለው። አስደስተሽ ዋል። አላህ ያስደስሽ። ደግሞ የዛሬው ተለየብኝን ቤተሰብ ቪዲዮ መጨረሻ ላይ እና መግቢያ ላይ እየደጋገመ ያየ ማነው ነው እንዲሁን ስኪን የበሉኝ እኔ እየደጋገምኩ ማመን እያቃተ ሁሉ ምናምን ነው ያየሁት፣ እና እኔ ደስ ብሎኛል። የአህሙ እርግብ እና እርግቡ መጥተዋል። ንጉሱ አረ ስንት ስም አላቸው እኮ ይህ ሁሉ ምንድን ነው? የኦድንሶች ውዴታ ነው። ስማቸው ራሱ ይለያል፣ አንድ አይደለም። እኔ እንጃ ብቻ፣ እኔ በጣም ደስ ብሎኛል። ቤተሰብ እንደዚህ ሆነው ስላየኋቸው፣ እንደዚህ ሆነው እዚህ ደረጃ ደርሰው ስላየኋቸው በጣም ደስ ብሎኛል። ሰው ግን እኔ እንጃ ተጣልቷል በትናንት ቪዲዮ ራሱ ለቀም ባይነቁ ሌላው ሰው ቀሩ። አሁን ፋኪ አሁን ፋኪ ሲያወራ የነሱ ወለንሶች የነሱ ወዳጆች የነሱ ደግሞ ምን ይላሉ። ተጣልተዋል እንዴ? እንኳን በመጣላት እና እነሱ መቼም አይለያዩም። ለሰው ቦታ አይሰጡም። ታውቃላችሁ ሲሆን እንሻላ እናጣምራለን። ያው ይጣመሩ፣ ያን አደለም፣ ማንከባበት የለም እኮ ስለዚህ ይጣመራሉ። እንደራለን፣ እንኮላለን፣ እንትን አላችሁ እና በጣም ነው ደስ የሚለው። እኔ በጣም ደስ በኛል ከምላችሁ በላይ ዛሬ በቃ በጉጉን ነበር የጠበኳቸው። ያው ትናንት ምን አልዋሽው በቃሌ ተገኝቻለሁ። ምክንያቱም ፋኪ ነገን መጣል ምናምን ብላ ነበር እና ያው ዛሬ ተከስተውልናል። ደስ ብሎናል። እንኳን ደስ አላችሁ ነው የምለው በድጋሚ የውድ ቤት ሰዎችን። እንጃ አንዳንድ ጊዜ በቃ ካልጠበቃችሁ ትልቅ ይሆናል አይደል? ካልጠበቃችሁ በላይ ሆኖ የሰው ልጅ ሲገኝ በጣም ያስደስታል ሀቂቃ። ያው ፈኪን ለመጣል ብዙ ጣውረድ እየተባለ ነበረ። ነገር ግን በድሮ ቀርቶ በአዲስ መጣች። አይበገሬዋ ነች እኮ ፈኪ ማለት ብርቱና ጠንካራ ለነገ አላማዋ የምትኖር ይህን ነገር አሳካለሁ ብላ የማትቸነፍ ልጅ ስለሆነች ደግሞ ይህን ብርታቷንና ጥንካሬዋን በአካል ስላሳየችን እኔ በጣም ደስ ብሎኛል። ይህን ቻናሏን ግን ቤተሰቦች እንደው የምትወዷ ከሆነ ከራሴ ጀምሮ በቃ ሸር እያደረግንን በአጭር ጊዜ ለውጥ እንድታይ ወይም እንድታገኝ ማድረግ አለብን ነው የምለው። ምክንያቱም የሰው ውዴታውን ማሳየት ያለበት በሚችለው ነገር ማገዝ ሲኖር ነው። እኛ በያ ያለንበት በየአቅማችን ሸር እያደረግን በአጭር ጊዜ ለውጥ አምጥታ ትልቅ ነገር ደረጃ ደርሳ ማየት መቻል አለብን። ስለዚህ ዛሬ የመጣችበት በአዲስ ነገር አዳሚ ሲያሽቃብጥ አዳሚ ወደ አውዲ ሲያደርግ ወሬ ሲያነፍስ ተጣልተዋል ማድሬሽ ሲል ዛሬ እነ ሸፍ ሙልቂት ናችሁ ማለቱ ተጣልተዋል ምናምን ስትሉ ነበረ። ስለዚህ ምን ውጣችሁ ይሆን? አንድም ሰው አላየሁ፣ ረረድ ብንትላላችሁ እንጂ አህሙ እንዲሁም ፋኪ መቼም ቢሆን አይለያዩም። ስለዚህ የሰው ደስታ እያስደስታል አንንጃፍ አህሙና ፈኬ ካሁን በኋላ በየቀኑ ደግሞ ቪዲዮ ልቀቁልን። በየቀኑ አስደሳችና ሀሪፍ ነገር ትምህርታዊ ነገር የሆነ ይዛችሁልን ኑ ነው የምለው። አትጥፉ፣ ምክንያቱም ሁለት ቀን ብትጠፉ ብዙ ወሬ ተናፈሰ። ሁለተኛ ደግሞ ማሻአላ የሰው መውደድ ነው እና እንዳልኳቸው የሰው መውደድ ይስጠን። በቃ አህሙ ፈኬ፣ አህሙ ፈኬ በየቤቱ ያለ ኮሚንት እኔ ልነግራችሁ አልችልም አህሙና ፈኪ ነው፣ አህሙና ፈኪ ነው የሚባለው በቃ። እኔ ቻም ብዬ እንገራችሁ እኔ በጣም ነው ደስ ያለኝ። ማለት የሰው መውደድ፣ ሰው ሲጠላቸው ደግሞ በዚህኛው ወዳጃቸው ብዛቱ ታውቃላቸው። ሱብሃንአላህ የሰው መውደድ እንዴት ደስ ይላል። ቤተሰብ ማለት አንዳንድ ጊዜ ነገሮችን እኛ ማን ይወደናል ብለን ማሰብ የለብንም። አንዱ ሲጠላን ሺ ይወደናል። ስለዚህ ራሳችንን እንሁን፣ ጠንካራና ብርቱ እንሁን። ስለዚህ ፋኪ አንድ ሸዋ እንደዚህ ሆና ስላዩሃል፣ እኔ በጣም ነው ደስ ያለኝ ከምላችሁ በላይ በላይ በላይ ቤተሰብ እና እኔ ደግሞ ካጠፋው ይቅርታ፣ ስህተት ካለ እረሙኝ። ውድ ቤተሰቦች ቪዲዮ ላይክ ሸር እያደረጋችሁ ሰዓታችሁን፣ ጊዜያችሁን ሰታችሁ እኔ ጋ ስለነበራችሁ ከልብ ነው የማመሰግነው። በአዲስ ቪዲዮና በአዲስ ነገር እስከምንገናኝ ድረስ በያለንበት የዓለም ዳርቻ ሰላማችን ብዝት፣ ብዝዝት፣ ትርፍ ትርፍርፍ ይበልልኝ። ውድ ቤተሰቦች ከልብ ነው የማመሰግነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።